የተከበራችሁ የቻናላችን ተከታታዮች ዛሬ ይዤላችሁ የቀረብኩት ቤት ለመግዛት ስታስቡ የሚከተሉትን ከታች የምንዘረዝራቸው ነገሮች ብታውቁ ጠቃሚ ነው በማለት ነው እነሱም እንደሚከተሉ ናቸው አንደኛ ፐርፐዙን ቤት ለመግዛት ስናስብ ለምን ፐርፐዝ ነው የምንገዛው ይህንን ጥያቄ ስናነሳ ከስር የምናገኛቸው የተለያዩ ነገሮች ይኖራሉ። ለምሳሌ እኛ ለክራይ ነው ለመኖራ ነው ወይስ ለትርፍ ወይ ደግሞ ለስራ የሚሆን ቤት ነው መግዛት እየፈለግን ነው ብለን ፕላን ማድረግ አለብን። በሁለተኛ ደረጃ ደግሞ ምን አይነት ቤት ነው የምንገዛው፣ የቤቱን አይነት ቀድመን አድንትፋይ ማድረግ አለብን ምንም ነገር ከማድረጋችን በፊት ምን አይነት ቤት እንደምንገዛ መወሰን አለብን። ቤቶች በጣም ብዙ አይነት ቤቶች አሉ። ከአገልግሎታቸው ተነስተን በተለያየ ልንከፍላቸው እንችላለን። መኖራ ቤት ሊሆን ይችላል የምንገዛው። መኖራ ቤት ሲባል ሪል ስቴት ሊሆን ይችላል፣ ወይ ደግሞ ሊዝ ሆልዲንግ በሊዝ ተወስዶ ቤት የተገነባባቸው ቦታዎች ሊሆን ይችላል፣ ወይ ደግሞ ነባሪ ቦታዎችን ሊሆን ይችላል። በተጨማሪ ደግሞ ኮንዶምኒየም ሊሆን ይችላል ማለት ነው። ሌላ ለቅይጥ አገልግሎት የተሰጡትን ቦታዎች እና ቤቶችን መግዛት እንችላለን። ቅይጥ አገልግሎት ማለት ምን ማለት ነው? የተወሰነው ፓርቱን ለሬዚደንሻል፣ ቀሪውን ደግሞ ለኮመርሻል ልናደርጋቸው የምንችለው ለምሳሌ ጂ ፕላስ ፋይቭ ከሆነ እኛ ልንገዛ ያሰብነው እስከ ፈርስት ፍሎር ወይ ደግሞ እስከ ሰከንድ ፍሎር ድረስ ለኮሜርሻል ልናረጋቸውና ከዛ በላይ ያሉትን ደግሞ አፓርትመንት ሬዚደንሻል ልናረግ እንችላለን ማለት ነው። ከዚህ በተጨማሪ የንግድ ቦታዎችን ሊሆን ይችላል እንገዛ ያሰብነው ንግድ ቦታ ለሱቆች ሊሆን ይችላል፣ ለተለያየ ሞ አገልግሎት ሊሆን ይችላል። ይህን አይደንቲፋይ ማድረግ አለብን። ለኢንዱስትሪም ሊሆን ይችላል የምንገዛው ቤት አይነት ለኢንዱስትሪ ሊሆን ይችላል። ለማምረቻ፣ ለመቀነባበሪያ፣ መገጣጠሚያ፣ ለስቶር ሊሆን ይችላል የምንገዛው። ይህንን በሁለተኛ ደረጃ አይደንቲፋይ ማድረግ አለብን። አላማውንና የቤቱን አይነቶችን አይደንቲፋይ ካደረግን በኋላ ደግሞ ወደ ሶስተኛው ፓርት የምንሄደው ሎኬሽን መረጣ ላይ ነው የምንሄደው ሎኬሽን ስንመርጥ ደግሞ ኮንሲደር ማድረግ ያለብን ብዙ ነገሮች ይኖራሉ። ከዛ ውስጥ በጥቂቱ የተወሰኑትን ብናይ የመጀመሪያው የአካባቢው የልማት ሁኔታ አሁን ባለበት ከረንትሊ ምን አይነት የልማት ሁኔታ ነው ያለው የሚለውን ነገር በደንብ ማየትና ማወቅ ይጠበቅብናል። ከዛ በመቀጠል ወደፊቱ የመልማት ሁኔታ አሁን እኛ ልንገዛ ያሰብነው ሎኬሽን ለወደፊቱ እንዴት ነው ልማቱ አሁን ሬዚደንሻል ከሆነ ለወደፊቱ የከተማው ፕላን ሬዚደንሻል ሆኖ ይቀጥላል ወይ፣ ወደ ኮሜርሻል አይቀየርም ወይ፣ ወደ ሬዚደንሻል ወደ ሌላ ዘርፍ አይቀየርም ወይ የሚለውን ነገር በደንብ ማወቅ ይጠበቅብናል። ያንን በደንብ ማሰብ መቻል አለብን። ከዚህ በተጨማሪ ደግሞ የመሰረተ ልማት አውታሮች መኖራቸውን ቼክ ማድረግ አለብን። ውሃ፣ መብራትና መንገድ፣ ሌሎችም ነገሮች በደንብ ቼክ ማድረግ አለብን። ሎኬሽኑ በተጨማሪም ከመሀል ከተማ ምን ያህል ርቀት አለው? ከኛ ስራ ቦታ ሊሆን ይችላል፣ ከምንፈለገው ቦታ አንገል ምን ያህል ርቀት አለው? የሚለውን በደንብ ቼክ ማድረግ ይጠበቅብናል። በመጨረሻም ሎኬሽን ኮንሲደር ስናደርግ ማየት ያለብን ምን አይነት ሰርቪሶች አቨይላብል አላቸው። እኛ የምንገዛ ቦታ ለመኖሪያ ከሆነ ልጆች ካሉ ለትምህርት ቤት ቅርብ ነው ወይ ለሆስፒታል ቅርብ ነው ወይ? ለምሳሌ ጉዞ መናበዛ በዛሶች ከሆነ ለኤርፖርት ቅርብ ነው ወይ? ይህንን ኮንሲደር ማድረግ አለብን። ለዛሬ ያዘጋጀውላችሁ ይህን ይመስላል። በቀጣይ ዲስክሽናችን ደግሞ የኢትዮጵያ ህግ ቤት ስንገዛ ምን አይነት ህጎች እንዳሉ እንወያያለን። አመሰግናለሁ።